ታክስ ከፋዮች እንደሚታወቀው በሶስት ይከፈላሉ። ደረጃ ሀ፣ ለ እና ሀመር ውሃ ተብለው በሶስት ይከፈላሉ። ከነዚህ ውስጥ አመታዊ ገቢያቸው ከ500 ሺህ ብር በላይ የሆኑ የደረጃ ሀና ለግብር ከፋዮች በሙሉ ሰነድ የመያዝ ግዴታ ሕጉ አስቀምጦባቸዋል ማለት ነው። ከነዚህ መሰረታዊ ከሚባሉ ሰነዶች ውስጥ ደግሞ ደረሰኞች ዋነኞቹ ናቸው። እነዚህ ደረሰኞች የግብር ከፋዮችን ወጪና ገቢ የሚያሳዩ እና ትክክለኛ ለታክስ ውሳኔ የሚያግዙ ሰነዶች ናቸው ማለት ነው። ስለዚህ እነዚህ ሰነዶች በባለስልጣኑ ፈቃድ የሚታተሙ መሆን ይጠበቅባቸዋል። ከእነዚህ ውስጥ የግብይት ማረጋገጫ የሆኑ የእጅ ለእጅ እና የዱቤ ሽያጭ ደረሰኞች በባለስልጣኑ ፍቃድ መታተም ይኖርባቸዋል። ከዚህም በተጨማሪ ዊዞሊ ወይም የቅድመ ግብር ደረሰኞች ቅድመ ግብር ወይም ይዞ የማስቀረት ግዴታ የተጣለባቸው አካላቶች የሚሰጡት ደረሰኝ ነው። ከዚህም በተጨማሪ ሲያርግ ወይም ገንዘብ መሰብሰብ የምንለው ደረሰኝ እሱም በባለስልጣኑ ፈቃድ የሚታተም መሆን ይኖርበታል። እንዲሁም ፐርቼዝ ቮቸር ወይም የግዢ ማረጋገጫ ደረሰኝ በባለስልጣኑ ፈቃድ መታተም ይኖርበታል ማለት ነው። ከዚህም በተጨማሪ ኤክሳይዝ ታክስ ተመዝጋቢ የሆኑ አካላቶች ወይም አምራች ድርጅቶች የሚጠቀሙባቸው የፋብሪካ እቃ ማስረከቢያ ወይም ዴሊቨሪ ኖት የምንለው እንዲሁም የእቃ መመለሻ ጉድስ ሪተርን ደረሰኝ በባለስልጣኑ ፈቃድ መታተም ይኖርበታል ማለት ነው። ከዚህም በተጨማሪ የቫት ማስተካከያ ሲኖር የምንጠቀምባቸው የክሬዲት እና ዴቢት ሰነዶችም እንዲሁ በባለስልጣኑ ፈቃድ የሚታተሙ መሆኑን ይጠበቅባቸዋል ማለት ነው። ከዚህ ውጭ ያሉ ሌሎች ግብር ከፋዮች ለውስጥ አሰራራቸው የሚጠቀሙባቸው ደረሰኞች በራሳቸው ማሳተም ይችላሉ ማለት ነው። ይሄ የተዘረጋበት ወይም በባለስልጣኑ ፍቃድ ለምን መታተም አለበት የሚለውን ስናይ ለአድሚኒስትሬሽንና ለቁጥጥር ምቹ እንዲሆን ነው። እንዲሁም ደረሰኞች አግባብ በሌለው ሁኔታ ጥቅም ላይ እንዳይውሉ ተገቢውን የሆነ ቁጥጥር ለማድረግ የተቀመጠ አሰራር ነው ማለት ነው። ግብር ከፋዩ ያው ህጋዊ ያልሆነ ደረሰኝ ወይም ደግሞ በባለስልጣኑ ፈቃድ ያልታተመ ደረሰኝ በመጀመሪያ ደረጃ ምንም አይነት ተቀባይነት አይኖረውም። ከዚህም በተጨማሪ ወደ ሌሎች ኢንቴንሽኑ ያን ደረሰኝ የተጠቀምበት ኢንቴንሽን ታይቶ ወደ ቅጣት አስተዳደራዊም ሊሆን ይችላል፣ የወንጀል ቅጣቶች ሊያጋጥሙት ይችላሉ ማለት ነው። ስለዚህ ጥንቃቄ ማድረግ ይጠበቅበታል ግብር ከፋዩ ማለት ነው።